ጅብሪል አለይሂ ሰላም አንድ ቀን ያለ ወትሮው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ፊቱ ተቋጥሮ መጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወድና የተከበራችሁ የቶብ ተከታታዮች ሰላም ሰላም ብያለው፣ እያላችሁ በተላህ የተበቃችሁ ዱም ላይክ ሰብስክራይብ፣ ሼር በማድረግ አበረታቱኝ እያልኩኝ ጅብሪል አለይሂ ሰላም አንድ ቀን ያለወትሮው ረሱል ሱለላህ አለይሂ ወሰለም ዘንድ ፊቱ ተቋጥሮ መጣ። ረሱል ሱለላህ አለይሂ ወሰለም በዚህ ሁኔታ ሲያዩት ጊዜ አንተ ጅብሪል፣ ምንነው? ፊትህ እኮ ተቋጥሮ አሉት። ጅብሪልም አንተ ሙሐመድ፣ አሁን የመጣሁት ሰዓት የጀሃንም አቀጣጣያዎችን አላህ እንዲያቀጣጥሏት ባዘዘባቸው ሰዓት ነው። አለ። ጂብሪልም፣ አንደኛ ጀሃነም እውነት መሆኗን ላወቀ፣ ሁለተኛ እሳትም እውነት መሆኗን ላወቀ፣ ሶስተኛ የቀብር ቅጣት እውነት መሆኑን ላወቀ፣ የአላህ ቅጣት ትልቅ መሆኑን ላመነ ሰው ከሷበት መትረፍን ሳያረጋግጥ መረጋጋት የለበትም ብሎ መለሰላቸው። ረሱል ሱለላህ አለይሂ ወሰለም አንተ ጂብሪል እስቲ ስለ ጀሃነም ንገረኝ አሉት። ጅብሪልም አለይሂ ሰላም አዎ፣ አላህ ጀሐነምን አንድ ሺ ዓመታት አቀጣጠላት ቀይ እስክትሆን ድረስ። ከዚያም አንድ ሺ ዓመታት አቀጣጠላት ነጭ እስክትሆን ድረስ። ከዚያም አንድ ሺ ዓመታት አቀጣጠላት ጥቁር እስክትሆን ድረስ። አሁን ጀሐነም ጥቁር ጨለማ ናት። ነበልባሏ እና ፉሟ አይጠፋም። ያ በእውነቱ ነቢይ አድርጎ በላከ አላህ እምላለሁ፣ የመርፌ ቀዳዳ ያህል ጀሐነም ብትከፈት፣ ዱንያ ላይ ያለ ነገር ሁሉም ከሙቀቱ ብዛት ይቃጠል ነበር አለ ጅብሪል። የበእውነት የበእውነት ነቢይ አድርጎ በላከህ አላህ እምላለው። ጀሃንም ሰዎች ልብስ አንዷ በሰማይና በምድር መካከል ብትንጠለጠል ከግማቱ የተነሳ ምድር ላይ ያለ ፍጥረት ሁሉ ይሞት ነበር አለ ጂብሪል። የበእውነት ነቢይ አድርጎ በአላህ ላይ እምላለሁ! አላህ ቁርአን ላይ የጠቀሰውን የጀሃነም ሰንሰለት አንዷ እንኳ በተራራ ላይ ብትቀመጥ ተራራው እስከ ሰባተኛው መሬት ድረስ ይቀጣጠል ነበር አሉ። ያ በእውነት በአላህ ላይ እምላለሁ። በምዕራብ አንድ ሰው በጀሃነም ቢቀጣ ኑሮ በምስራቅ ያለው ሰው ከእውቀቷ ብዛት ይቃጠል ነበር አለ። ሙቀት ጠንካራ ነው፣ ጥልቀቱ ሩቅ ስምጥ ነው። ጌጧ ብረት ነው። መጠጧም የፈላ ውሃና ምግብ ሊሆን፣ ልብሷም ከእሳት የተለካ ነው። ሰባት በሮች አሏት። እያንዳንዱ በር የተለያየ በሮች አሏቸው። ለሴቶችም ለወንዶችም ብሎ መሰላቸው መሰላቸው ለሴቶችም ለወንዶችም ብሎ መሰላቸው ረሱል ሰለላሁ አለይሂ ወሰለም እኛ እንደምንጠቀመው አይነት በር ነው ብለው ጠየቁት። ጅብሪልም ጅብሪል አለይሂ ሰላም አይ አይደለም ከላይ ወደታች የተደረደረ በር ነው። አንደኛው በር ወደ ሌላኛው በር ያለው ርቀት ሰባ ሜትር ያስኬዳል። እያንዳንዱ በር ከሌላኛው በር ግለቱ በሰባ እጥፍ ይበልጣል። የአላህ ጠላቶች ወደ ጀሀነም ይነዳሉ። ልክ በሯ ላይ ሲደርሱ ዛቢያ የተባሉ የጀሀነም ወታደሮች በሰንሰለት ይቀበሏቸዋል። ሰንሰለቱን በአፋቸው አስገብተው በመቀመጫቸው ያስወጡታል። ግራ እጅ ከአንገቱ ጋር ይጠፈራል። ቀኝ እጅም ከልቡ ጋር ታጥፎ ይታሰራል። እያንዳንዱ ሰው ከሸይጣን ቁራኛው ጋር በሰንሰለት ይጠፈራል። እያንዳንዱ ሰው ከሸይጣን ቁራኛ ጋር በሰንሰለት ይጠፈራል። ከዚያም በፊቶቻቸው እየተጎተቱ መላእክት ደግሞ ከብረት በሆነ መዶሻ ይመቷቸዋል። አላህ የተጀሃነም እሳት ጠብቀን ተጀሃነም ቅጣት ያረብ ሲያስፈራ ከዚህ ጭንቀት ለመውጣት ሲሞክሩ ወደዛ ይመልሷቸዋል። ብለው መልሶላቸው ሱለላህ አለይሂ ወሰለም። አላህ ከጀሃንም እሳት የጠብቀን አላህ ቀጥተኛውን መንገድ ይምራን። ነቢያቸው ረሱል አለይሂ ወሰለም በመጨረሻ የቱ ጊዜ አላህን የሚክዱ ይበዛሉ፣ ፈሳድ ይበዛል፣ መጨካከን ይመጣል፣ መገዳደል ይመጣል ብለዋልና አላህ ለመገዳደል ይጠብቀን። አላህ ተወንጀል ይጠብቀን። አላህ ቀጥተኛውን መንገድ ይምራን እና ደግሞ ሟችም ለምን እንደ በምን ጉዳይ ሟችም በምን ጉዳይ እንደሞተ ገዳይም ሟችም በምን ጉዳይ እንደሞተ ምን አጥፍቶ እንደሞተ ገዳይም በምን ምክንያት እንደገደለው የሚያውቅበት ጉዳይ የለም ብለዋል ነቢያችን ነብያችን ረሱላህ ሰለላሁ ዐለይሂ ወሰለምና አላህ ይጠብቀን። አሁን ላይ እውነት ለማውራት ሁሉም ተሳሳተው ቦታ ላይ ነው ያለው። ሁሉም ምን ያውቃለሁ ነው የሚለው። ሁሉም እውቀት አለኝ ነው የሚለው። ተግባር የለም። ማን ይብለጥ ማን ይብለጥ ነው የተያያዝ ያለ ነው። ትንሹም ትልቁም እውቀት አለኝ ነው የሚለው። ማን ተሸናፊ ማን አሸናፊ እንደሆነ ምንም ማናውቀው ጉዳይ የለንም። አላህ ይጠብቀን። ያ ረብ እና ሸር ሰብስክራይብ በማድረግ